ስራውን ዘግቶ ከስሮ የመጣ ሰዋል። ወረቀት ተይዟል። የተያዘው የተዘጋበት ወረቀት ነው። የተዘጋበት ወረቀት ነው። የቱ ጋ ነው ያለሽው ወይ ያለኸው? የተዘጋበት ለምሳሌ ድርጅት ቢሆን የተዘጋበት ወረቀት የባለቤቱ ስም ሁለት ነች። ይሄን መልእክት የሚመለከተው ስም ሁለት ሁለት ፊደል ነች። ለምሳሌ አሁን ሳባ ሲል ስንት ስም ነው? ሁለት ፊደል ስም ያለ የተዘጋ የትጋን ያለሽ ወይ ያለው ማን ነው ስምሽ? ሙሉ ነው ስም ሙሉ። ምን ድርጅት ነበረ? እግዚአብሔር፣ ሰው የቀበሌ ይሄ ሼዶች ነው። ከዘጋሁት አምስት ወሬ ነው ቦርሳና ቀበቶች ነበር ማመርተው። ተዘግቶ ቁጭ ብሏል። የይገባኛል ጥያቄ ያለበት ከሁለት አንዳችሁ ማን የኔ ነው የሰጡኝ፣ አርባ ሁለት ካሬ ነው። እና ይወሰንልኝ አይወሰንልኝ ከክፍለ ከተማው ጋር ቦታውን እየሰራሁበት ነው። ወስነው ግን አልሰጡኝም። ያው የእንትን እያልኩ ነው። ከነሱ ጋራ የመላለሱኝ ነው። ውሳኔም አልሰጡትም። ሶስት አመቱ ነው። ቦታው ላይ ግን እየሰራሽ ነው? እየሰራሁ ነው፣ ግን አልተወሰነም። ይገባኛል፣ እነሱ አይገባሽም። እንደዚህ አይነት ነገር አለ። ውስጥ የቦታው ይዞታ ላይ ፍሳሽ የሚመስል አለው፣ አለው፣ አለው። ከአራተኛ ፎቅ ላይ እኔ ሶስት ነው ያለሁት። ይፈሳል የሆነ ከፎቅ ላይ ምን እንደሆነ ውሃ መሰለኝ፣ ቧንቧ ውሃ ነው፣ ይፈሳል። የእግዚአብሔር ሰው ዛሬ የመጣሁበት ደግሞ ጉዳይ እኔ አልጨረስኩም። አንድ ሴት ልጅ በተመለከተ ወደ እኔ ጋር ጥያቄ አለሽ? አዎ፣ እግዚአብሔር ሰው ልጄ ናት ልጄ ናት። እዛ ቦሌ አጥቢያ ይሄ አይሮፕላን የሚወስደው ሰው አለ ብለህ ስትናገር ልጄ ቤት ነበረች፣ ስራም አልነበረም ነበረም። ይሄ አውሮፕላን አላቅም አላቀምኝ፣ ኦርቶዶክስ ነኝ፣ አሁን ኦርቶዶክስ ነኝ። ይሄ አውሮፕላን ልጄን ለምን አታጨበጭቡላት? ሰው እና አውሮፕላን ሰው ይዞ ሲወጣ ያለው ስል፣ ወይ የኔም ልጅ እኮ ወደ ውጪ ብትወጣ አልኩኝ። ቱርክ ሄደች፣ ቱርክ ሄደች፣ አልመጣሁም ከዛ በኋላ ከቱርክ ደግሞ ግሪክ ከሆኑ ኤርትራውያን ጋር ተነጋግራ ጊሪክ ገባች። ከጊሪክ ደግሞ ብዙ ናቸው፣ የአስረኛ ክፍል የወደቁ በሲናይ በኩል የመጡ ልጆች ተነጋግረው ፈረንሳይ ጫካ ውስጥ ነው አሁን ያለችው። አራተኛ ቀኗ ነው። እግዚአብሔር ሰው አንድ ጥያቄ ነው የምታይቀሽ። እሺ፣ የቤቱን የፍሳሹን ሳውራ እኔ የመጣሁት አልሽኝ። እኔ የመጣሁት ስትኝ አቁሚ አልጨረስኩም፣ አልኩና መንፈስ ቅዱስ ስለ አንድ ሴት ልጅ፣ አንቺ ቀጥለሽ ልታውሪኝ የነበረው ምን ነበር? ስለ እሷ ነው። እግዚአብሔር ሰው የመጣሁበት ጉዳይ እሷ ነው። ማን ነው? ጮኸ። ምን ጌታ ኢየሱስን እንደ ግል አዳኝ አርገሽ ትቀበያለሽ? እቀበላለሁ፣ እግዚአብሔር ሰው እቀበላለሁ። ጌታ ኢየሱስ ሆይ ባይ እኔ ኃጢአተኛ ነኝ። እኔ ኃጢአተኛ ነኝ። እኔ በደለኛ ነኝ። እኔ በደለኛ ነኝ። በመንፈስ ቅዱስ አማካኝነት በመንፈስ ቅዱስ አማካኝነት ማርያም ውስጥ ተጸነሰ። ማርያም ውስጥ ተጸነሰ። ወደዚች ምድር ወደዚች ምድር ስለኔ ኃጢአት ለእኔ እንደ መጣህ፣ እኔ አምናለሁ እኔ አምናለሁ። ዓለምን ሰይጣንን ክፉ ስራውን ዲያብሎስን ትቻለሁ። እኔ አንተ ነኝ። ስሜን በሕይወት መዝገብ ጻፈው። ስሜን በሕይወት መዝገብ ላይ ጻፈው። አሜን። እሺ፣ ልጆቹም ቃል አውጣልኝ ሰባ ናቸው። በረሃ ላይ ቁጭ ብለው እንትን ወደ ሊቢያ ሊገቡ፣ ካላውጣልኝ ተነሺ ቀን እሺ፣ ሶስት ቀን እሺ ነው፣ እንቅልፍ ሀሳብ፣ ያው ልጅ አይደል እንግዲህ፣ የልጅን ነገር ሁላችሁም ታውቃላችሁ። ምን ላድርግ፣ ትንሽ ልጅ ናት። እሺ፣ መሰረቱ ሰባ አይደሉም ሰማንያ ዘጠኝ ሰዎች ናቸው። በየጊዜው ነው የሚገቡት። ዜና ለ የወጣሽው እግዚአብሔር የሚሰራውን ለመናገር ነው። ተሰብስበው ብዙዎች ተሰብስበው አንድ ላይ ሆነው ከአሳሪዎች እጅ አምልጠው ከክፎች እጅ አምልጠው ባይዘዌይ ልጅሽ ዶክሜንቷን አላየውም። ዶክሜንቷን ፓስፖርት የሚባለውን አላየውም እሷ ጋ። እግዚአብሔር ግን የተአምራት አምላክ ስለሆነ በድል ለብዙዎች መፈታት በሆነ ምክንያት ለምስክርነት ያቆማቸዋል። በጌታ በኢየሱስ ስም መሻገር ችለዋል። በጌታ በኢየሱስ ስም ለምስጋና ይቆማሉ በጌታ በኢየሱስ ስም መተሽ መስክሪ በጌታ በኢየሱስ ስም ለአንድ ልጅሽ ብቻ አይደለም አሜን በጠቅላላ በጠቅላላ በጠቅላላ እነሆ እግዚአብሔር አሻግሯል እልልታ ጭብጨባ ለኢየሱስ ሲሆን ሁለተኛው መልእክቴ ሁለተኛው መልእክቴ ይግባኝ ያልሽበት ቦታ ላይ ይገባቻል ተብለሻል። አሁንም እግዚአብሔር ስፍራውን ሰጥቻታለሁ ይለኛል። መተሽ ትመሰክሪያለሽ። እልልታና ጭብጨባ ለኢየሱስ ይሁን። ይባላሉ የመጣሁት ከፒያሳ ነው። በስደት ወጥታ ነበር እና እዚህ ቤት የመጣሁት በእሷ ጉዳይ ነበር። የእግዚአብሔር ሰው ግን አስነሱኝና የንግድ ቤት ዘግተሽ የመጣሽ አሉ። አይ የእግዚአብሔር ሰው እኔ የመጣሁበት ጉዳይ ለልጄ ነው ስላቸው፣ አይ ንግድ ቤትሽም ተዘግቷል ልጅሽም ትሻገራለች ብለው ነበር በሷ የተነሳ ሌሎቹም ይሻገራሉ ብለው። ያው በስደት ነው የሄዱት መቶ ሀያ ልጆች ነው ስራውን ዘግቶ ከስሮ የመጣ ሰዋል። ወረቀት ተይዟል። የተያዘው የተዘጋበት ወረቀት ነው። የተዘጋበት ወረቀት ነው። የቱጋን ያለሽው ወይ ያለው? የተዘጋበት ለምሳሌ ድርጅት ቢሆን የተዘጋበት ወረቀት የባለቤቱ ስም ሁለት ነች። ይህን መልእክት የሚመለከተው ስም ሁለት ሁለት ፊደል ነች። ለምሳሌ አሁን ሳባ ሲል ስንት ስም ነው? ሁለት ፊደል ስም ያለ። የተዘጋ የት ጋር ያለሽ ወይ ያለው? ማን ነው ስምሽ? ሙሉ ነው ስም ሙሉ። ምን ድርጅት ነበረ? እግዚአብሔር ሰው የቀበሌ ይሄ ሼዶች ነው ከዘጋሁት አምስት ወሬ ነው ቦርሳና ቀበቶች ነበር ማመርተው፣ ተዘግቶ ቁጭ ብሏል። ዛሬ የመጣሁበት ደግሞ ጉዳይ፣ እኔ አልጨረስኩም። አንድ ሴት ልጅ በተመለከተ ወደ እኔ ጋር። ጥያቄ አለሽ? አዎ፣ የእግዚአብሔር ሰው፣ ልጄ ናት ልጄ ናት። ብዙ ናቸው፣ የአስረኛ ክፍል የወደቁ በሲናይ በኩል የመጡ ልጆች ተነጋግረው ፈረንሳይ ጫካ ውስጥ ነው አሁን ያለችው አራተኛ ቀኗ ነው። የእግዚአብሔር ሰው አንድ ጥያቄ ነው ታይቀሽ፣ እኔ የመጣሁት ስትዪ አቁሚ አልጨረስኩም አልኩና መንፈስ ቅዱስ ስለ አንዲት ሴት ልጅ አንቺ ቀጥለሽ ልታውሪኝ የነበረው ምን ነበር? ስለ እሷ ነው እግዚአብሔር ሰው የመጣሁበት ጉዳይ እሷን ነው። ማን ነው ጮኸ? አሜን እሚል መተሽ መስክሪ፣ በጌታ በኢየሱስ ለአንድ ልጅሽ ብቻ አይደለም፣ በጠቅላላ በጠቅላላ በጠቅላላ እነሆ እግዚአብሔር አሻግሯል። እልልታ ጭብጨባ ለኢየሱስ። ሲሆን ሁለተኛው መልእክቴ ሁለተኛው መልእክቴ ይግባኝ ያልሽበት ቦታ ላይ ይገባቻል ተብለሻል። አሁንም እግዚአብሔር ስፍራውን ሰጥቻታለሁ ይለኛል። መጥተሽ ትመሰክሪያለሽ። እልልታና ጭብጨባ ለኢየሱስ ይሁን እና አሁን ደግሞ ይሆነልኝ የመስሪያ ቦታው ለአምስት ዓመት ክርክር ነበረብኝ። ተወሰነልሽ ደስ ይበልሽ አሉኝ። እኔም ከዛ በኋላ በየጊዜው ነበር እየሄድኩኝ እንትምለው። ከዛ በኋላ ተመልሼም ተወሰነልሽ ከተባለ ተወሰነልሽ ነው እኔ እግዚአብሔር ከወሰነ በኋላ የእኔ መሄድ እና መከራከር ምንም አያደርጉም ብዬ ቁጭ ባልኩበት ወስነው ነው ይገባሻል፣ ብለው ወረቀቱን ደውለው ነይና ውሰጂ ብለውኝ የዛሬ 15 ቀን ወረቀቴን ተረከብኩ፣ የምሰራበት ቦታ። ያም ብቻ አይደለም፣ ያም ብቻ አይደለም። ከዛ በኋላ ያ መስሪያ ቤት ወደ ስምንት ሰራተኛ ቀጥሬ በስሬ እያስተዳደርኩ ነው፣ ሰፋ አደገልኝ። የእግዚአብሔር ሰው ቃል ካወጡ በኋላ ነገሬ ሁሉ ተለወጠ። እግዚአብሔር በእሳቸው ላይ አድሮ የሚሰራውን አምላክ እግዚአብሔርን አመስግኑልኝ። እግዚአብሔር ይመስገን። እግዚአብሔር ይመስገን። መቼም ያው በዚህ ዓለም ስንኖር አንዳንድ ነገሮች ተግዳሮቶች አሉ። ያንን ሁሉ አልፈው የእግዚአብሔር ሰው ቃል አውጥተው ከእሳቸው የወጣ ቃል ልጄን አሻግረው ስለ ቤቱም ተወሰነልሽ ደስ ይበልሽ እንዳሉ፣ እንደዛው እንደዛው ደስ ይበልሽ እንዳሉ ደስ ብሎ ይመጥቻለው ጤና ሁሉ ተመልሷል። እዚህ ቤት ነው ጌታንም የተቀበልኩት። ስመጣም እንዲህ አልነበርኩም። አሁን መልኬ ሁሉ ተቀይሯል። ዲያስፖራ መስያለሁ። እውነት አምሮብኛል። ሁና እንደኔ ይመርባችሁ። አዎ፣ ካፈር ላይ ካፈር ላይ ከወደኩበት የተነሳው ሴት ነኝ። እግዚአብሔር ያነሳኝ ሴት ነኝ። ያንን ሁሉ አልፌ ዛሬ አምሮብኝ እንደዚህ ለምስክርነት መጥቻለሁ። በእሳቸው ላይ የሚሰራውን አምላክ እውነት እግዚአብሔርን አመስግኑ። እግዚአብሔር ነቢያትን ሲያስነሳ እግዚአብሔር ነቢያትን ሲያስነሳ እንደ ቀላል ነገር ባልሆነ በሆነ በቲክቶክ አንናገር። ይሄ ቀላል ነገር ለምድሪቱ መባረክ ነው። አንድ አገር ላይ አንድ ነብይ መኖሩ ቀልድ አይደለም። እንዴት እንደምናየው እኔ አላቅም። የጸሎት መልስ ነው። የአገሪቷ የጸሎቷ መልስ ነው ብዬ ነው እኔ የምለው እና ያለኝ ምስክርነት ይህ ነው እሳቸውንም እግዚአብሔር ይባርካቸው እድሜ እና ጤና ይስጣቸው ልጆቻቸው ሁሉ ይባረኩ ነው የምለው እ እግዚአብሔር ይመስገን እግዚአብሔር ይመስገን ክብሩ ሁሉ ለእግዚአብሔር ይሁን እኔ ሌላ ምለው የለኝም ሁሉን ዓለማትን የዘረጋው እግዚአብሔር ክብሩ ለሱ ይሁን ወረቀቱ እንግዲህ ለአምስት አመት ስከራከርበት የነበረ ወረቀት ነው። የዛሬ 15 ቀን ነው ወስነው ነይና ውሰጂ ብለው ሰጡ። እኔ ከዛ እሳቸው ቃል ካወጡ በኋላ ተውኩት፣ በቃ አልሄድኩም። ደውሎ ነይና ውልሽን ሰጃ አሉ። ተዋውዬ ተወስኗል። እግዚአብሔርን በጣም አመሰግናለሁ። የፈጠረን ሁሉን የሚችል አምላክ እግዚአብሔር ሁሉን ሰማይና ምድርን የዘረጋው አምላክን እግዚአብሔር አመሰግነዋለሁ። ነቢዩንም በእሳቸው ላይ አድሮ የሚሰራውን አምላክ እግዚአብሔር አመሰግናለሁ። እግዚአብሔር ይመስገን።